የራሻው መሪ ቭላዲሚር ፑቲን አብይና ኢሳያስን ሊያደራድሩ እንደሚችሉ ተሰማ። ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ለሀያላን ሀገራት ከኤርትራ ጋር በቶሎ አደራድሩን ሲሉ ጥያቄ ማቅረባቸው ይታወቃል። ይህን ተከትሎ ሞስኮና ቤጂንግ ሁለቱን ሀገራት ለማደራደር ተመራጭ እንደሆኑ አንድ የፖለቲካ ተንታኝ ይፋ አድርገዋል። በዝርዝር እናስደምጣቸዋለን። ከአስመራና ካይሮ ኢትዮጵያን የሚያስጨንቁ መረጃዎች ከመሸ ተሰምተዋል። የውክልናውን እንጂ የፊት ለፊቱን። ጦርነት የማይፈልጉት ኢሳያስ የፋኖን ኃይል በአራቱም አቅጣጫ አስታጥቀን እናሰማራባቸው፣ ካልሆነ ግን የፊት ለፊቱን ጦርነት ይከፍቱብናል ሲሉ በፕሮፓጋንዳ ልሳኖቻቸው እየተናገሩ ነው። ሻቢያ በበኩሉ በዛሬው እለት ባሰራጨው አዲስ መግለጫ አብይ አሰብን ሕጋዊነት የሚያሳይ ሰነድ የለም ላሉበት ንግግር መልስ ሰጥቷል። የግብፅ ውጭ ጉዳይ ሚኒስትር ደግሞም ኢትዮጵያ ወደ ቀይ ባህር ከገባች ወደ ለየለት ጦርነት እንገባለን ሲሉ አስጠንቅቀዋል። ታደምጡታላችሁ። ኢራን የትራምፕን እርምጃ አደገኛ አካሄድ ስትል አውገዘች። ትራምፕ አደገኛውን የጦር መሳሪያ ሙከራ እንዲደረግ ማዘዛቸውን ተከትሎ ኢራንን አስቆጥቷል። አካሄዱንም ግብዝነት ስትል ገልጸዋለች። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የራሻው መሪ ቭላዲሚር ፑቲን አብይና ኢሳያስን ሊያደራድሩ እንደሚችሉ ተሰማ። ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ለኃያላን ሀገራት ከኤርትራ ጋር በቶሎ አደራድሮን ሲሉም ጥያቄ ማቅረባቸው ይታወቃል። ይህን ተከትሎ ሞስኮና ቤጂንግ ሁለቱን ሀገራት ለማደራደር ተመራጭ እንደሆኑ አንድ የፖለቲካ ተንታኝ ይፋ አድርገዋል። በሁለቱ የአፍሪካ ቀንድ ሀገራት ውስጥ ሞስኮና ቤጂንግ በዲፕሎማሲ በንግድና በወታደራዊ ትብብር መስክ ያላቸው ተሳትፎና ተጽዕኖ ድርድሩን ውጤታማ ሊያደርገው እንደሚችል በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ረዳት ፕሮፌሰሩ ሙከረ የሚፍታህ ለስፑትኒክ አፍሪካ ተናግረዋል። ምሁሩ በሁለቱ ሀገራት የሚቀርበው የመፍትሄ ሀሳብ ተደማጭነቱ ከፍ ዝቅተኛ ይሆናል ብለው እንደሚያምኑም ጠቁመዋል። ኤርትራ በማዕቀቦቻቸው ምክንያት አሜሪካና በርካታ ምዕራባውያን ሀገራትን እንደ ስጋት ነው የምታያቸው። በአንጻሩ ቻይናና ሩሲያ በሁለቱም ሀገራት ውስጥ አሉ። እንደውም ቻይናም ኤርትራን የቤልት ኤንድ ሮድ ኢንሼቲቭ አካል አድርጋታለች። ከኢትዮጵያ ጋርም ሁኔታ የማይፈታው ስልታዊ ትብብርና ወዳጅነት በ2015 መስርታለች። ዲፕሎማሲውና ወታደራዊ ትብብር ዘርፍ ሩሲያ ያላት አጋርነትም ተጠቃሽ ነው ብለዋል። ሩሲያና ቻይና ከሁለቱ ሀገራት ጋር ያላቸውን ታማኒ የፖለቲካ ግንኙነት በመጠቀም ማደራደር ከቻሉ አሁን ያለውን ውጥረት ማርገብ እንደሚቻል ረዳት ፕሮፌሰሩ እምነታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤት ተገኝተው አሜሪካም፣ ቻይናም፣ ሩሲያም፣ አውሮፓና አፍሪካ ህብረት በቀይ ባህር ዙሪያ የማደራደር ሚና እንዲኖራቸው መጠየቃቸውን ስፑትኒክ በዘገባው አስታውሷል። አስመራና ካይሮ ኢትዮጵያን የሚያስጨንቁ መረጃዎች ከምሽት ተሰምተዋል። የውክልናውን እንጂ የፊት ለፊቱን ጦርነት የማይፈልጉት ኢሳያስ የፋኑን ኃይል በአራቱም አቅጣጫ አስታጥቀንና እናሰማራባቸው፣ ካልሆነ ግን የፊት ለፊቱን ጦርነት ይከፍቱብናል ሲሉም በፕሮፓጋንዳ ልሳኖቻቸው እየተናገሩ ነው። ሻዕቢያ በበኩሉ በዛሬው ዕለት በአሰራጨው አዲስ መግለጫ አብይ አሰብን ህጋዊነት የሚያሳይ ሰነድ የለም ላሉበት ንግግር መልስ ሰጥቷል። ግብፅ ውጭ ጉዳይ ሚኒስትር ደግሞ ኢትዮጵያ ወደ ቀይ ባህር ከገባች ወደ ለየለት ጦርነት እንገባለን ሲሉ አስጠንቅቀዋል። የፋኖ ኃይልና ህወሓትን በማስታጠቅ በውክልና እየተዋጋ የሚገኘው ሻቢያ የፊት ለፊቱ ጦርነት እንዳይነሳ እየታተረ ነው። በዚህም በዛሬ ዕለት በጎንደር ቋራ የፋኖ ተዋጊዎች ውጊያ እንዲከፍቱ ማድረጉ እየተነገረ ነው። ብልጽግና ላይ ፋኖን በአራቱ አቅጣጫ እናሰማራበት ያለ የሚመስለው ሻቢያ የውክልና ጦርነቱን አ ጠናክሮታል። ሻቢያ በአንድ እጁ በውክልና እየተዋጋ በሌላ እጁ ደግሞ መግለጫ ማውጣቱን ቀጥሎበታል። ማስታወቂያ ሚኒስትሩ አቶ የማነ ዛሬ አዲስ መግለጫን አሰራጭተዋል። ኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትሩ በፓርላማ ማብራሪያቸው ላነሷቸው ነጥቦች በተከታታይ ምላሽ መስጠታቸውን ቀጥለዋል። የዛሬው ምላሻቸው ትኩረት ጠቅላይ ሚኒስትር አብይ በመንግስት ደረጃ ለመጀመሪያ ኢትዮጵያ የባህር በር ባጣችበት ሂደት ላይ የህጋዊነት ጥያቄ ባነሱበት ጉዳይ ነው። ጠቅላይ ሚኒስትሩ በፓርላማ ማብራሪያቸው ኢትዮጵያ የባህር በር እንድታጣ የተደረገበት ሂደት ምንም አይነት ህጋዊ መሰረት የሌለው መሆኑን መናገራቸውን ምዝግባችን ይታወሳል። ኢትዮጵያ ስምምነቷን ያረጋገጠችበት ህጋዊ ሰነድ በየትኛውም የሀገሪቱ ከፍተኛ የስልጣን አካል ወይም በህዝብ ያልተወሰነ መሆኑን በመጥቀስ ጥያቄ ማንሳታቸው ኤርትራ ተቀባይነት የለውም ብላለች። የማነ በጉዳዩ ላይ ዛሬ ጥቅምት 21 ቀን 2018 ዓ ም በይፎዌክስ ገጻቸው ባሰራጨው የህጋዊነት ጥያቄን ጠቅላይ ሚኒስትር አብይ አህመድ ራሳቸው ዘግተውታል ብለዋል። ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የቀድሞ ውሎችን የሚያጸና ስምምነት መፈራርማቸውን የማነ ገልጸዋል። አብይና ኢሳያስ አፍላ ወዳጅነት ላይ በነበሩበት ወቅት ከሰባት ዓመት በፊት በአስመራ የተፈረመው በኤርትራና በኢትዮጵያ መካከል የሰላምና የወዳጅነት ስምምነት ነው። ምንም እንኳን ስምምነቱ ሰላም፣ ወዳጅነትና ትብብርን ለማጠናከር የተፈረመ ቢሆን ሆነም ኤርትራ ኢትዮጵያ አስቀድሞ የተሻሩ ውሎችን ጭምር ማረጋገጫ እንደወሰደች የማነ ጽሑፍ ያመላክታል። የማነ ለጠቅላይ ሚኒስትሩ የህጋዊነት ጥያቄ ማንሳት ምላሽ በሰጡበት ጽሑፍ የአስመራው ስምምነት ቀድሞ የነበሩ አለመግባባቶችን ጭምር የዘጋ መሆኑን ጠቁመዋል። እንደማሳየነትም ኢሳያስና አብይ በፈረሙት የአስመራ ስምምነት በ1900 በ1902ና በ1908 ስምምነቶች መሠረት ኤርትራ በዓለም አቀፍ ደረጃ እውቅና ያገኘችውን ድንበር ያጸደቀ መሆኑን ጠቁመዋል። ስምምነቱ የኢትዮ ኤርትራን የድንበር ኮሚሽን ውሳኔ ተግባራዊ ማድረግን እንደሚጨምር የማነ ገልጸዋል። ይሁን እንጂ ያስመራውም ይሁን የሳውዲ አረቢያው ስምምነት ተግባራዊ ሳይደረግ አብይ የኖቤል ሽልማት ያገኙበት የሁለቱ ሀገራት ግንኙነት መዝለቅ አልቻለም። አሁን ላይ ኢትዮጵያ ያላግባብ ያጣቸውን የባህር በር ለማስመለስ በመንግስት ደረጃ የያዘችው አቋም ኤርትራን አስደንግጧል። ኤርትራ በጉዳዩ ላይ ለመነጋገር በሯን አስቀድ መዝጋቷ ደግሞም ውጥረቱን አባብሶታል። ይህ በእንዲህ እንዳለ ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይም የመሳተፍ መብት የላትም ሲሉ የግብፅ የውጭ ጉዳይ ሚኒስትር ተናገሩ። የግብፅ የውጭ ጉዳይ ሚኒስትር በድር አል አቲም ይህን የተናገሩት አል አረቢያ ኔት ከተሰኘ ሚዲያ ጋር ባደረጉት ቃለምልልስ ነው። በቃለምልልሳቸው እንደገለጹት የቀይ ባህርን የወደፊት አስተዳደር በተመለከተ ግብፅ ከሳውዲ አረቢያ ጋር ምክክር እያደረገች ትገኛለች። ሲና ገሩም ግብፅና ሳውዲ አረቢያ በቀይ ባህር ላይ መጠነ ሰፊ ዳርቻ ያላቸው እንደመሆናቸውም የውሃውን ኮሪደር በተመለከተ ደህንነቱንና መረጋጋቱን የማረጋገጥ ኃላፊነት አለባቸው ብለዋል። ቀይ ባህርን የማስተዳደር መሰረታዊ ኃላፊነት ያለባቸውም እነዚሁ ሀገራት መሆናቸውን ጠቅሰዋል። የውጭ ጉዳይ ሚኒስትሩ በቃለ ምልልሳቸውም ቀይ ባህርን የሚያዋስኑት ስምንት ሀገራት ብቻ መሆናቸውን ገልጸው እነዚህም ሳውዲ አረቢያ፣ የመን፣ ግብፅ፣ ሱዳን ኤርትራ፣ ጅቡቲ፣ ዮርዳኖስናም ፍልስጤም መሆናቸውን ዘርዝረዋል። ጨምረውም ኢትዮጵያ የቀይ ባህር ወሰን ተጋሪ አገር ባለመሆኗም በባሕሩ አስተዳደር ውስጥ የመሳተፉም ሆነ ጣልቃ የመግባት መብት እንደሌላት ገልጸዋል። ኢራን የትራምፕን እርምጃ አደገኛ አካሄድ ስትል አወገዘች። ትራምፕ አደገኛውን የጦር መሳሪያ ሙከራ እንዲደረግ ማዘዛቸውን ተከትሎ ኢራንን አስቆጥቷል። አካሄዱንም ግብዝነት ስትል ገልጸዋለች። መሳሪያው እጅግ አደገኛ ነው የተባለ ሲሆን ከሰላሳ ዓመት በኋላ የሚደረግ ሙከራ ነው ተብሏል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቼም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፔንታጎን የኒውክለር ጦር መሳሪያ ሙከራዎችን እንዲጀምር የሰጡትን ትእዛዝ ኃላፊነት የጎደለውን ና ወደ ኋላ የሚመልስ እርምጃ ሲሉ በጽኑ አውግዘውታል። ሚኒስትሩ አሜሪካ ይህንን እርምጃ መውሰዷ የኢራንን ሰላማዊ የኒውክሌር ፕሮግራም ስትከተል የነበረችውን ሁኔታ ከግምት ስናስገባ ግብዝነት ነው ብለዋል። ሚኒስትር አራቅቺ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ በኒውክሌር የታጠቀው ጉልበተኛ የመከላከያ መስሪያ ቤቱን የጦርነት መስሪያ ቤት ብሎ ከሰየመ በኋላ የአቶሚክ ጦር መሳሪያ ሙከራዎችን እንደገና ሊጀምር ነው ብለዋል። ይሄው ጉልበተኛ የኢራንን ሰላማዊ የኒውክሊየር ፕሮግራም ሲያጥላላና በአለም አቀፍ ህግ የተጠበቁትን የኒውክሌር ተቋሞቻችንን እናጠቃለን ሲል ሲያስፈራራ ቆይቷል ሲሉ አክለዋል ፕሬዚዳንት ትራምፕ ይህንን ድንገተኛ ትእዛዝ ያስተላለፉት ሐሙስ እለት ከቻይኖ ፕሬዚዳንት ሺጂፒን ጋር በደቡብ ኮሪያ ከመገናኘታቸው ጥቂት ቀደም ብሎ በቱሩስ ሶሻል ገጻቸው ላይ ነበር ትራምፕ እንዳሉት ፔንታጎን እንደ ሩሲያና ቻይና ካሉ ሀገራት ጋር በተመጣጣኝ ደረጃ የኒውክሌር ሙከራዎችን ወዲያውኑ እንዲጀምር አዝዘዋል። የኒውክለር ደህንነት ኤክስፐርቶች እንደሚሉት የትራምፕ ውሳኔ ከኢራን ጋር ካለው ውዝግብ ይልቅ በቅርቡ ሩሲያና ቻይና ካሳዩት ወታደራዊ እንቅስቃሴዎች ጋር የተያያዘ ሊሆን ይችላል ብለዋል። ሩሲያ በዚህን ወር ውስጥ ፖሰይዶን የተሰኘውን የኒውክለር ኃይል ያለው ሱፐር ቶርፔዶና ቦሬቬስቲክ የተባለውን የኒውክለር አቅም ያለው ክሩዝ ሚሳይል መሞከሯን አስታውቃለች። ቻይናም በበኩሏ በቅርቡ ባካሄደችው ወታደራዊ ሰልፍ ላይ አዳዲስ የኒውክለር ጦር መሳሪያዎችን አሳይታለች። ይሁንና ባለሙያዎች እንደሚሉት የትራምፕ ትዕዛዝ ትክክለኛ የኒውክለር ፍንዳታዎችን ሳይሆን ሩሲያና ሰሜን ኮሪያ እንደሚያደርጉት የኒውክለር ጦር ጭንቅላት መሸከም የሚችሉ ሚሳይሎችን የመተኮስ ልምምድ ሊሆን ይችላል። በ1996 ሁሉን አቀፍ የኒውክለር ሙከራ ማቆም ስምምነት መሰረት የኒውክለር ፍንዳታ ሙከራዎች የታገዱ ናቸው። አሜሪካም ቻይናና ኢራን ስምምነቱን ቢፈራረሙም አላጸደቁትም። ሩሲያ ደግሞ እንደ አውሮፓውያን አቆጣጠር በ2023 ማጽደቋን መልሳ አንስታለች። ባለፉት ሁለት አስርት ዓመታት ውስጥ የኒውክሌር ሙከራ ያደረገችው ብቸኛው ሀገር ሰሜን ኮሪያ ናት።